ሰላም ጤና ይስጥልኝ። ተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ማክሰኞ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ ጫጭር መረጃዎችም በፍጥነት እንዲደርሷችሁ የደውል ምልክቱንም መጫን አስዘንድ እያልኩኝ ቀጥታ ወደ መረጃዎችም አልፋለሁ። መረጃን የማስቀድምላችሁ በኢትዮጵያ ውስጥ በአማራና በኦሮሚያ ክልል ታጣቂ ቡድኖች የውጊያውን ስያሜ በመስጠት በኦሮሚያ ዘመቻ ሺህ ግንባሮች በሚል በአማራ ክልል ደግሞ ዘመቻ አንድነት በሚል ስያሜ በአማራ ክልል ሁለት ዓመት ሊሞላው ጥቂት ወራቶች የቀሩት ዘመቻ በኦሮሚያ ክልል ደግሞ ስድስት ዓመትን የፈጀውን ውጊያ ዛሬም እየተደረገ ይገኛል። ይህንን ዘመቻ ተከትሎ መከላከያ ባወጣው መረጃ መሰረት ድል ቀንተውኛልም ይላል ሶስት መቶ ታጣቂዎችንም ደምስሽ ያለው ይስል መረጃ ያወጣ ሲሆን በተለይ በአማራ ክልል ሰሜን ሸዋም አምሳ ታጣቂ ገደልኩኝ ስል ሶስት መቶ ደግሞ በጎጃም ነው ብሏል። እንግዲህ በተመሳሳይ በደራ በአቦቴም በወለጋ እንጀርገዳ ጃርቲ እና ተለያዩ ቦታዎች ላይ እንግዲህ ጥቃት ፈስሜ ታጣቂውን ደምስሻለው በማለት ነው እንግዲህ ማህበራዊ ትስስር ገጹ መከላከያ የጠቆመው። እንግዲህ ምናልባት በጎጃም ቀጠና በአየር የተመቱት ንጹሐንን ፋኖን የደመሰስኩ ብሎ ይሄንን ሂሳብ ውስጥ አስገብቷል ስሉ በርካቶች ይሄንን የመከላከያን መግለጫና ወይም ደግሞ በመከላከያ ማህበራዊ ትስስር ገጽ ላይ የሰፈረውን የደምስ ሻለውኝ ፕሮፓጋንዳ አጣጥሎታል። ጎጃም እንግዲህ እንደምታውቁት ምስራቅ ጎጃም አካባቢ ገደብ ባለፈው በርካታ ንጹሐን በድሮን ተመትቷል። ይሄንን ህዝቡ መረጃው በስፋት አልወጣም፣ አስከሬኖቹ አልታዩም፣ የተቀበሩበት ቦታም አልተዘገበም የሚል በርካታ ጉምጉምታዎች ውስጥ ላይ አሉ። እሱ ደግሞ ሶስት መቶ ታጣቂዎችን የመታው እያለ ይገኛል። አንዳንድ ግለሰቦችን በውስጥ መስመር ያናገሩን ሁኔታ አለ። ምናልባት ፋኖቹ ይህንን መረጃ በስፋት ያላወጡት የተመቱት ፋኖቹ ሳይሆኑ አይቀርም፣ መከላከያ እንዲህ እያለ ነው የሚል መረጃ እየወጣ ይገኛል። እኛም ይሄ ከአካባቢው በግልጽ መረጃው ይፋ ይደረግና ለህዝባችን ድምፅ እንሆን እያል እንገኛለን። አድማጮቻችን፣ ተመልካቾቻችን በስፋት የነዚህ ሰዎች ሟች እንግዲህ ወደ አንድ መቶ ሀያ የሚደርስ የድሮን ጥቃት እንደተፈጸመ ነው የተገለጸው። የት እንደተቀበሩ የሚሉትም በርካቶች ሀሳባቸውን አንስቷል። እኛም እንግዲህ ይህን ጉዳይ ተከታትለን መረጃውን በስፋት የምናመጣ ይሆናል ማለት ነው። በሌላ መረጃ የኤርትራ ማስታወቂያ ሚኒስቴር ሰሞኑን እንግዲህ ጠፍተው ነበር አሁን ብቅ ብለው እንግዲህ በመልእክት አስተላልፏል። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ዘመቻ ተከፍቶብናል ብሏል። የማነ በይፋዊ የኤክስ ገጻቸው ባሰፈሩት መልእክት እንግዲህ በኢትዮጵያ ውስጥ ራሳቸውን አክቲቪስት ብለው የሚጠሩት ኤርትራን በመስደብ የተጠመዱት ሰዎች ንግግር እብደት ነው ብሏል። ኤርትራ ሕዝብ እንግዲህ በይብስ በሀብት የተፈረፈረፈ ሕዝብ ነው፣ የራሳችንን አንሰጥም የሰውንም አንፈልግም ብሏል። የኢትዮጵያ ፖለቲከኞችም በኤርትራ ላይ ዘመቻ ከፍቷል ብሏል። ከዚህ በተጨማሪ በድንበር አካባቢ በወዛጋቢ ድንበር ላይ ድምፃዊት ኤሌን መለስ ተገኝታ የሙዚቃ ድግስም አሰምታለች። እንግዲህ ኤርትራ አካባቢ ነው ይሄ የሆነው። የትንሣኤ በዓልን ምክንያት በማድረግ ነው። እንግዲህ ባዱሜ ተገኝታ የኤርትራ ሰራዊትን አነቃክታለች። ኤሌን መለስ የሙዚቃ ድግስ እንግዲህ ያቀረበችው ወታደራዊ ዩኒፎርም ለብሳ መሆኑንም ተናግሯል። እንግዲህ በዚህ ወታደሮችንም አነቃክታለች። ባዱሜ ማለት እንግዲህ ሰማንያ ሺህ ህዝብ በላይ ያለቀበት እና ከዛ በኋላም በአልጀርሱ ስምምነት ሰላም የተገኘበት አወዛጋቢ ቀጠና እንደሆነ የሚታወስ ጉዳይ ነው። አድማጮቻችን፣ ተመልካቾቻችን እንግዲህ በውትድርና ህይወት ውስጥ በነበርኩበት ሰዓት ግንባር በመሄድ የሙዚቃ ድግሶችን እና ኦርኬስትራዎችን በማቅረብ በግንባር ያለውን የታጠቀውን ወታደር የማነቃቃቱን ሂደት በሁለት አይነት መንገድ ነው እኔ የምመለከተው አንደኛው በዓልን ምክንያት በማድረግ እነዚህን ወታደሮች እንኳን አደረሳችሁ መልእክትና ወታደሮችን ደግሞ ለማስደሰት የሚደረግ የሙዚቃ ድግስ ይደረጋል ግንባር ላይ። ከዚህ በተጨማሪ ደግሞ አንድ ሰራዊት ወደፊት ቀጣይ ጊዜዎች ዘመቻ የሚኖርበትና የሚፈጽሙ ተልእኮ ካለው አስቀድሞ ሙዚቃ ባንዶች ናቸው እንግዲህ ኦርኬስትራ ቅስቀሳ የሚደረጉ እንግዲህ በሁለት ነገሮች ነው የምንመለከተው። ምናልባት አሁን ባድሜ አካባቢ እንግዲህ የኤርትራ ባንዶች ተገኝተው ሰራዊቱን የቀሰቀሱበትን እንግዲህ ወደ ሰላማዊ ማንገድ ብንወስድ ምናልባት የትንሣኤ በዓልን ምክንያት በማድረግ ሰራዊቱን ለማነቃቃትና የእንኳን አደረሳችሁ መልእክት ሊሆን ይችላል ብለን ብንወስደው አያሻማም ማለት ነው። አድማጮቻችን፣ ተመልካቾቻችን በሌላ መረጃ በአማራ ክልል ከፍተኛ የድሮን አሰሳ መኖሩን ከአካባቢ የሚወጡ መረጃዎች ይጠቁማሉ። ለብናት ለአብነት የምስራቅ ጎጃም፣ ምዕራብ ጎጃም፣ ሸዋ ይፋት ቀጠና፣ ቋሪት፣ ደጋዳሞት፣ ወንጂ፣ ቆሎላ፣ ምዕራብ ጎንደር እና ማዕከላዊ ጎንደር ጥንቃቄ ይደረግ እየተባለም ይገኛል። በሌላ መረጃ በደብረ ብርሃን አቅራቢያ ጉዶ በረት በፋኖ ቁጥጥር ስር የዋሉት የመከላከያ አዛዥ በተመለከተ የሻለቃ አዛዥ የብልጽግና አመራሮችን ለማናገር የአካባቢውንም ሰው ገንዘብ ሰብስቦ ለአመት በዓል እንዲሰጣቸው ነው። እንግዲህ ያለ አጃቢ ተደብቆ ሲንቀሳቀሱ የነበሩት ተብሏል። ፋኖ መረጃ እየደረሰው ነበር። መረጃውን ሰምቶ ተከታትሎ ነው እንግዲህ ግለሰቡን በቁጥጥር ስር ያዋለው ተብሏል። እንግዲህ በተመሳሳይ የልዩ ኃይል የስልጠና መምሪያናም የምልመላ ኃላፊ በዚሁ በሸዋ ቀጠና በፋኖ ቁጥጥር ስር ውሏል እንግዲህ ከአራት አጃቢዎች ጋር ነው እንግዲህ ሸዋ ቀጠና ላይ ፋኖቹ ድል ቀንቷቸዋል አንድ የመከላከያ አዛዥ እና ሌላው የሚሊሻ የስልጠና እና የምልመላ ዘርፍ ሀላፊን በቁጥጥር ስር ማድረጋቸው ተሰምቷል በሌላ መረጃ በጎንደር እብናት ከተማ ስድስት ለመከላከያ እጃቸውን የሰጡት የፋኖ አባል ነን ብለው እንግዲህ ለመከላከያ ስድስት እጃቸውን የሰጡት መከላከያ አመራሮች ላይ እርምጃ ወስደው ነው እንግዲህ እነሱ ፋኖን የተቀላቀሉ ተብሏል። የብልጽግና አመራሮች በዚህ የተነሳ ተደብድበዋል። የመከላከያ አዛዥ የተገደለው በእናንተ ትብብር ነው የተገደለው ተብሎ ነው እንግዲህ የተደበደቡትም ተብሏል። ከተደበደቡት ውስጥ የወረዳው አስተዳደር ቻላቸው መስፍን መስፍን ይባላል። ሁለተኛው የሚሊሻ ጽህፈት ቤት ሀላፊ ጋሻው ፋንታ ኮማንደር አስማማው የፖሊስ አዛዥ አሁን ራሳቸውን ስቶ ሆስፒታል ይገኛሉ ተብሏል። ደቡብ ጎንደር እብናት ከተማ በህዝብ ፊት ነው እንግዲህ የተዋረዱት በመከላከያ ተብሏል። እጅግ በጣም የሚያሳዝን ነው። አድማጮቻችን፣ ተመልካቾቻችን የመከላከያው ጀነራል ሆዳቸው ላይ በጫማ ቆሞ በከዛራ ሲደበድባቸው ወታደሮችንም ሲያስደበድብ ነበር ተብሏል። እጅግ በጣም በሚያሳዝን ሁኔታ ሌሎቹ በድንጋጤ ጠፍቷል ተብሏል። እንግዲህ የወረዳው አስተዳደር እየጮሄ አትደብድቡን እናስተካክላለን እያለ እየለመነ ነበር ተብሏል። እንግዲህ እጅግ በጣም ያሳዝናል። ብልጽግና በዚህ ልክ የአማራ ብልጽግና የወረዳ አመራሮችን ፖሊስ አዛዦችን እያዋረደ ይገኛልም ተብሏል። በሌላ መረጃ በቋራ በተደረገ ውጊያ ከዚህ ውጊያ በዚህ ውጊያ እንግዲህ በንጽዋን ላይ ጉዳት ደርሷል። ለፋኖ ምግብ ሰጥታቸዋል ምግብ አብልታችኋል ያላቸውን ንጹሃን ተረሽኗል። ከተማም እንደተቃጠለች ነው የተገለጸው። ባሶ ሊበን ስድስት መከላከያ ፋኖን ተቀላቅሏል። በሌሎች ቀጠናም ወደ ሀያ ዘጠኝ መከላከያ ፋኖን ተቀላቅሏል። እስከነምሩ ትጥቅ አማኑኤል ዙሪያ ውጥረት መኖሩንም ተሰምቷል። ሰሜን ወሎ ማቄት ዛሬ ውጊያም እየተደረገ እንደሚገኝም ከአካባቢው የሚወጡ መረጃዎች ይጠቁማሉ። ምዕራብ ወሎ ወግዲ በነበረው ውጊያ ሀያ ሁለት የመንግስት ወታደሮች ሲሞቱ 27 ቁስለኛ ሆኗል። ከመካነ ሰላም ኃይል እየይዘው የገባው መከላከያ ጉዳት አስተናግዶ ወደ ኋላ ተመልሷልም ተብሏል። ሽፋን ለመስጠት ነበር ይሄ መከላከያ የመጣው። አድማጮቻችን፣ ተመልካቾቻችን፣ በሌላ መረጃ ምዕራብ ወሎ እና ምስራቅ ጎጃም የሚያገናኝ መንገድ መዘጋቱም ተከትሎ ህብረተሰቡ ችግር ውስጥ ገብቷል ተብሏል። እንግዲህ በሌላኛው መንገድ የአባይ ድልድይ መስመር ነው ይሄ መስመር በሌላ መረጃ ህዋት በቦሌ በኩል ወደ ሀገር ሊያስገባ የነበረው የሳተላይት ሬዲዮ በቁጥጥር ስር ውሏልም ተብሏል። እንግዲህ እቃውን ያስገባው የሙንጀሪኖ ባለቤት ነው የተባለው። በሌላ መረጃ ህዋት በሱዳን በኩል አነስተኛ ድሮን መሳሪያ ሊያስገባ ነው ተብሏል። እንግዲህ ስልጠናም ለመውሰድ ወደ ግብፅ ሰው መላኩ ተሰምቷል። ህዋት ድሮን ባለመታጠቃችን ነው በኃይል ብልጫ በብልጽግና የተሸነፍ ነው የሚል ግምገማ እንዳደረግም ከአካባቢ የሚወጡ መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን ህዋት እንግዲህ እጁ ረጅም ነው። እንግዲህ እንደዚህ አይነት ነገሮችን ስንሰማ ህዋት ትጥቅ ሊፈታ ነው፣ ህዋት ትጥቅ ፈቷል፣ ህዋት ዲዲአር ስራን ሰርቷል ብዙ ብዙ ነገሮች ይባላሉ። አድማጮች፣ ተመልካቾች እንግዲህ ስለ ህዋት ዞሮ ዞሮ ህዋት ትጥቅ ይፈታል ብለን አናስብም ዋት ተጨማሪ ዘመናዊ የሆኑ ትጥቆችን ለመታጠቅ ሙከራ እያደረገ ይገኛል እንጂ ትጥቅ የሚፈታበት አንድም ነገር የለም። ይህንን አስመልክቶ ጀነራል ጻድቃን ገብረ ትንሣኤ ከዚህ በፊት ግልጽ የሆነ ንግግር አድርጎ ነበር። የትግራይ የማንነት ጥያቄ የሚነሳባቸው ቦታዎች ወደ ቦታቸው ሳይመለሱ፣ የትግራይ ህዝብ ጥያቄ ሳይመለስ ትጥቅ የሚፈታ ታጣቂ የለም። ምናልባት ዲዲአር ስራን የምንሰራ ከሆነ እድሜያቸው ከሀምሳ ዓመት በላይ የሆኑትን ዲዲአር ሰርተን ወደ ሰፈር ልንመልሳቸው እንችላለን። ከዚህ ውጭ ትጥቅ የሚፈታ ሰራዊት የለም ብሎ በግልጽ አስቀምጠው ነበር። እውነተኛና ትክክለኛ ንግግር። እንግዲህ መናገር በመናገር የሚታወቁት ጀነራል ጻድቃን አስቀድሞ ይህን ጉዳይ ተናግሮ ነበር። አሁንም እየሆነ ያለው እንግዲህ ይሄ መሆኑ ነው። የተገለጹ አድማጮቻችን፣ ተመልካቾቻችን ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎቻችን ለሌሎች አድማጭ ተመልካቾችም ተደራሽ የሆኑ ዘንድ እንድታደርጉ በአክብሮት ጠይቃለሁ። በተመሳሳይ ፕሮግራም ፕሮግራምና የግንባር መረጃዎችም እንገናኛለን። መልካም ውለው